እንደምን አላችሁ ውድ የዩቲብ ቻናላችን ተከታታዮች፣ አርሰናልና ማንቸስተር ዩናይትድን ጨምሮ ትልልቆቹ የአውሮፓ ክለቦች በዝውውር መስኮቱ ምን ሊያደርጉ ይችላሉ የሚለውን በዛሬው ዕለት እየወጡ ካሉ መረጃዎች ተነስተን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ከወዲሁ ለመጋበዝ እንወዳለን። እንግዲህ ዝውውር መስኮቱ ጊዜው እየሄደ ይገኛል። ክለቦችም ማስፈረም በሚችሉት ልክ ተጫዋቾችን ማስፈረማቸውን ቀጥለዋል። በዛሬው ዕለት ትልልቆቹ ክለቦችን የሚመለከቱ ጉዳዮችን እንመልከት። ቀዳሚ የምናደርገው የእንግሊዙን አርሰናል ነው። በአርሰናል ቤት ባለፉት ሳምንታት ምን ተፈጠረ የሚለውን መለከት ከሆነ ሊውስ ስኬሊ ክለቡን ሊለቅ ይችላል። በሪያል ማድሪድ ይፈለጋል ሲባል ነበረ። ነገር ግን እስከ 2030 ድረስ የሚያቆየውን ኮንትራት ተፈራርሟል። ትናንትና ይፋ እንደተደረገው ደግሞ ቶማስ ፓርቴ ኮንትራቱ መጠናቀቁን ተከትሎ በነጻ ክለቡን እንደሚለቅ ይፋ አድርጓል ክለቡ። ስለዚህ በአርሰናል ቤት ቶማስ ፓርቴን በቀጣይ ዓመት የምንመለከት አይሆንም። ስለዚህ አርሰናል በምትኩ ክርስቲያን ኖርጋርደን 10 ሚሊዮን ፓውንድ ቀድሞ በመክፈል ከዛ በኋላ ደግሞ እየታየ የሚያድግ 2 ሚሊዮን ፓውንድ በአዶንስ መልክ በመክፈል ተጫዋቹን የግሉ እንደሚያደርግ ይጠበቃል። በብሬንትፎርድ ኃላፊዎችም ይፋ የተደረገው ጉዳይ እንደሆነ የተመለከትን ነው። ኬፓሪዛ ባልሃን 5 ሚሊዮን ፓውንድ የሚደርስ ክፍያ በመክፈል ከቸልሲ ማስፈርማቸው ተረጋግ አረጋግጧል ማርቲን ዙቢሜንዲ በቅርቡ የአርሰናል ንብረት መሆኑ ሙሉ ለሙሉ የሚረጋገጥ ነው የሚሆነው። በአርሰናል ቤት ሌላ መነገር ያለበት ጉዳይ ክርስቲያን ሞስኬራ ጉዳይ ነው። በቫሌንሲያ የሚገኝ የ21 ዓመት ተከላካይ ነው። እስከ 2026 የሚያቆየው ኮንትራት አለው። ነገር ግን ከክለቡ መልቀቁ አይቀርም እየተባለ ነው። ኮንትራቱን ለማራዘም ቫሌንሲያዎች ንግግር እያደረጉ ነው። ነገር ግን አርሰናል የመጀመሪያ የተባለ የ14 ሚሊዮን ዩሮ ጥያቄ አቅርቧል። ያ ጥያቄውም ውድቅ ተደርጎባቸዋል። ተጫዋቹ ክለቡን መልቀቅም በመፈለጉ ምክንያት ምናልባት ለሁለተኛ ጊዜ የሚያቀርቡት ጥያቄ እንደሚኖር ነው የሚጠበቀው። ለአርሰናል ታዲያ ለሞስኬራ ያለው እቅድ ምንድን ነው የሚለውን ከተመለከተን አርሰናል ሌላ አንድ የተከላካይ አማራጭ መጨመር ይፈልጋል። ዲያና ሀውሲን ወደ ሪያል ማድሪድ ከመሄዱ አስቀድሞት የተጫዋቹ ፈላጊ ነበሩ። አሁን ሞስኬራን ይፈልጋሉ። አንደኛው ለዊሊያም ሳሊባና ለጋብርኤል ማጋሌሽ ከቨር መስጠት የሚችል ተቀያሪ ወንበር ላይ መቀመጥ የሚችል ተጫዋች ነው ብለው ያምናሉ ተብሏል። በአርሰናል ቤት እንደሚነገረው ከሆነ ሌላኛው ደግሞ እንደ ሌላ ተመራጭ ኳሊቲ የተያያዘለት ተከላካይ ስፍራ ላይ በቀኝም በግራም በኩል በጋብርኤልም በሳሊባን በኩል መጮት የሚያስችለው አቅም መያዙ በአርሰናል ቤት ተመራጭ እንዲሆን አድርጎታል ተብሏል። እድሜው ደግሞ ለረዥም ዓመታት በአርሰናል ቤት ግልጋሎት ይሰጣል ተብሎ እንዲታመንበት በር እንደከፈተ ነው እየተገለጸ የሚገኘው። ከዚህ ውጭ አርሰናል ቤት ላይ ሌላ የሚጠበቀው ነገር ምንድን ነው የሚለውን ከተመለከት ግን በአጥቂ መስመር ያለው ቦታ ነው። ቤንጃሚን ሴስኮ፣ ቪክተር ዮኬሬሽ አሁንም በአርሰናል ዋነኛ እቅድ ውስጥ ይገኛሉ። ነገር ግን ኦሌ ዋትኪንስም በዝርዝራቸው ውስጥ እንዳለ የተነገረ ነው የሚገኘው። ከዮኬሬሽ ጋር በተያዘ የስፖርቲንግ ሊዝቦኑ ፕሬዚዳንት ፍሬድሪኮ ቫራንዳስ በዚህ ሰሞን እንደተናገሩት እርግጠኛውኝ የምነግርላችሁ ቪክተር በ60 ሚሊዮን ዩሮና ተጨማሪ 10 ሚሊዮን ዩሮ በሚጠጋ አዶንስ ክለቡን አይለቅም። ስለዚህ እስከ 80 ሚሊዮን ዩሮ ይፈልጋሉ ለ27 ዓመቱ ማለት ነው። ስለዚህ ከ100 ሚሊዮን ዩሮ በ20 ሚሊዮን ዩሮ ያነሰ ነው። ነገር ግን ቪክተር ዮኬሬሽ እኔ ልለቅ እችላለሁ ብሎ በሚያስበው 60 ሚሊዮን ዩሮ በሚጠጋ ከነ አዶንሶቹ በዛ ሊለቅ እንደማይችል ነው የተነገረ የሚገኘው። አርሰናል ሌላ የመስመር የማጥቃት አማራጭ ይፈልጋል ተብሏል። በእቅድ ውስጥ የያዛቸው ሶስት ተጫዋቾች መሆናቸውን ይፋ የተደረገው፣ አንደኛው የሪያል ማድሪዱ ሮድሪጎ ነው። በዓለም ክለቦች ዋንጫ የመጀመሪያው የአልሂላል ጨዋታ ላይ ከተሰለፈ በኋላ በሁለቱ ጨዋታዎች ተቀያሪ ወንበር ላይ መቀመጡ አላስደሰተውም እየተባለ ይገኛል። ሊለቅ ይችላል። የአርሰናል ዋነኛ እቅድ ውስጥ ይገኛል፣ በመስመር የማጥቃት ክፍል ላይ ተብሏል። የኒካስሎ አንቶኒ ጎርደንና አሁን ወደ ባርሴሎና የማምራት እድሉ ሰፊ እየሆነ የመጣው ኒኮ ዊሊያምስም በአርሰናል ራዳር ውስጥ የሚገኙ ተጫዋቾች መሆናቸው ተገልጿል። ሌላው በአርሰናል በኩል በአማካይ ክፍል ላይ በማጥቃት አማራጮቻቸው የላቀ ቨርሳቴሊቲን መስጠት የሚችሉ ተጫዋቾችም ተፈልገዋል። ከነዚህ እጩዎች ውስጥ አንደኛው ኤብሬቼ ኤዜ ነው። አርሰናል ከሰሞኑ ከኤዜ ካምፕ ጋር ንግግር አድርጓል ነገር ግን ከክሪስታል ፓላስ ጋር የተደረገ ንግግር የለም ስለዚህ እሱ የሚጠበቅ ጉዳይ ነው ሞርጋን ሮጀርስ የአስቶን ቪላው ተጫዋች ሌላኛው ተጠባቂ ነው ለቡድኑ ፍሌክሲቢሊቲ መጨመር የሚችሉ በማጥቃት በተለይ ኳሶችን ፕሮግረስ በማድረግ ረገድ የላቀ አቅም ያላቸው አስር ቁጥር መሆን ይችላሉ ወደ መስመር መውጣት ይችላሉ ስምንት ቁጥር መሆነው መጫወት ይችላሉ በአርሰናል በኩል እነዚህ እንግዲህ በዋናነት የሚጠበቁት ጉዳዮች እንደሆኑ እየተነገረ ነው የሚገኘው ሌላኛው መመልከት ያለብን ክለብ ቸልሲ ነው የሚሆነው። ቸልሲ ባለፉት ሳምንታት ምን ተፈጥሯል የሚለውን ከተመለከትን ብዙ ነገር በቸልሲ ቤት የተፈጠረ ነው የሚገኘው። ሊያም ዴላፕን ካስፈረሙ በኋላ አሁን የዝውር መስኮታቸውን ቶሎ ብለው በሐምሌ መጨረሻ የመጨረስ እቅድ አላቸው። ጃሜ ጊቴንስን ከቦርሺያ ዶርትሙንድ በሰባት ዓመት በሚደርስ ውል ማስፈረማቸው በቅርቡ ይፋ ይደረጋል፤ ከስምምነት ደርሰዋል። Uh, 50 ሚሊዮን ፓውንድም ለዝውውሩ ይከፍላሉ። 20 አመቱ ላይ ነው የሚገኘው ለዋናው የእንግሊዝ ብሔራዊ ቡድን ሳይጮት ብዙ ገንዘብ የተከፈለበት የመጀመሪያው ተጫዋች ሆኖ ስሙ ተቀምጧል። በዚህ ሳምንት በቸልሲ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ሌላኛው የብራይተኑ ዦዋ ፔድሮ ነው። እሱም ከብራይተን ቸልሲ እንደሚቀላቀል ይጠበቃል። ከ50 ሚሊዮን ፓውንድ በላይ ይከፍላሉ ለዚህ ዝውውር። በዚህ ሰሞን ወደ ዩናይትድ ስቴትስ ኦፍ አሜሪካ በመሄድ የዓለም ክለቦች ዋንጫ ላይ የሚገኘውን የቸልሲ ስብስብ ይቀላቀላል ተብሎ ይጠበቃል። ከሌሎቹ የቸልሲ የማጥቃት አማራጮች ብዙዎቹ የሌለው አይነት የጨዋታ ባህሪ ስላለው የተለየ ነገር በቸልሲ ሊፈጥር ይችላል እያሉ አስተያየት እየሰጡበት ይገኛሉ። ቸልሲ በቅርብ አመታት በብራይተን ብቻ በሚያስፈርማቸው ተጫዋቾች ያዘው ያወጣው ወጪ ከ282 ሚሊዮን ፓውንድ በላይ ሆኗል። እነዚህ የሚጠበቁ ጉዳዮች ናቸው ወይም በቅርቡ የሚያልቁ ጉዳዮች ናቸው። ቸልሲ ግን ዝውሩ በዚያ ያበቃም። በአጥቂ መስመሩ ላይ ሂውጎ ኤኪቲኬን በእቅዱ ይዟል፣ በአማካይ ክፍሉ ላይ መሐመድ ኩዱስን፣ በመስመር ክፍሉ ላይ ደግሞ አሌሃንድሮ ጋርናቾ የክለ ዋነኛ ተመራጮች ሆኖ እንደተያዙ የተነገረ ነው የሚገኘው። ኒኮ ወልትማድ ጋር ስሙ ሲያያዝ ነበረ፣ ነገር ግን ኒክ ወልትማድ ወደ ባየር ሙኒክ የማምራት እድሉ ሰፊ መሆኑ ተረጋግጧል። ስለዚህ ሌላ ተጨማሪ አጥቂ ላይ ያስፈርሙ ይችላሉ። ከሚላኖ ማርቲኖዝ ጋር ስማቸው የተያያዘ ነው፣ ነገር ግን ምንም አይነት ፍላጎት የላቸውም ተብሏል። በቸልሲ ቤት ያሉት ጉዳዮች እንደዚህ ያሉት እንደሆኑ ነው የተመለከትን የምንገኘው። በይበልጥ ቸልሲ ቤት ከሆኑ ጊዜያቶች በኋላ ብዙ ልንሰማቸው የምንችላቸው ጉዳዮች የተጫዋቾች ሽያጭ ሊሆን እንደሚችል ነው እየተነገረ የሚገኘው። ሊቨርፑልን ከተመለከትን ሊቨርፑል በጣም ጥሩ ጥሩ የሚባሉ ዝውሮችን በዚህ ክረምት ማስፈረም ወይም ደግሞ መጨረስ ችሏል። በዚህ ሳምንት ያለቁት ጉዳዮችን ከተመለከትን ሚሎስ ኬርኬዝን ጨርሰዋል። በግብ ጠባቂ ስፍራቸው ላይ ፍሬዲ ውድማንን ማስፈረማቸውን አረጋግጠዋል። ግን የሚለቁ ተጫዋቾች በዚህ ሳምንት ይኖራሉ ጃረል ኳንሳ የተከላካይ ክፍል ተጫዋቻቸው ወደ ባየር ሊቨርኩሰን ያምራል ተብሎ ነው የሚጠበቀው 30 ሚሊዮን ፓውንድ ይከፈልበታል ተብሎ ነው የሚጠበቀው ሃርቬ ኤሊዮት ና ታይለር ሞርተንም እንደሚለቁ ይጠበቃል ከእንግሊዝ 21 ዓመት በታች ብሔራዊ ቡድን ጋር ዋንጫ አንስተው ነው የሚመለሱት በአውሮፓ ዋንጫው ነገር ግን ሃርቬ ኤሊዮት ላይ የመሸጫ ዋጋ ሊለጥፉበት ይችላሉ። ከ40 እስከ 50 ሚሊዮን ፓውንድ እንደሚፈልጉ ነው የሚነገረው። ኒካስል እንደ ከዛ ባለፈ እንደ ብራይተን ያሉ ክለቦች የተጫዋቹ ፈላጊ ስለመሆናቸው የተነገረ ነው የሚገኘው። በሊቨርፑል ቤት ሌላ ሊጠበቅ የሚገባው ዝውውር ሊሆን የሚችለው በተከላካይ ክፍል ላይ ነው። ማርክ ጉዌሂን ዋንስ የኳንሳን ዝውውር ለሌቨርኩሰን አሳልፈው ከሸጡት በኋላ ማርክ ጉሂን ከክሪስታል ፓላስ ለማምጣት ንግግር ማድረጋቸው አይቀርም እየተባለ ነው ምናልባትም አንዳንድ መረጃዎች እንደሚጠቁሙት በግሉ ተጫዋቹ እስከ 2030 ድረስ በሚያቆየው ኮንትራት ከስምምነት ደርሷል በግል ጥቅም አጥቅሞች ተብሏል የሱ ዝውውር ካልተሳካ ግን የኖቲንጋም ፎረስቱን ሙሪሎንም በቅዳቸው ውስጥ ስለመያዛቸው የተነገረ ነው የሚገኘው የክለቡ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ በእነዚህ ጉዳዮች ላይ እየሰራ ነው አርስ እንግዲህ ሊቨርፑል አጥቂ ሊያስፈርም ከቻለ የሚችለው ኑኔዝን ከለቀቀ ነው ተብሏል ኑኔዝ ሊለቅ ይችላል እርግጥ የሆነ ይመስላል

ወዴት እንደሚሄድም ይገመታል። ናፖሊ ነው በጥብቅ እየፈለገው የሚገኘው። ኑኔዝ ወደዛ የሚያመራ ከሆነ ግን አንድ አጥቂ ለማስፈረም ዳግም ወደ ገበያው መውጣታቸው አይቀርም። የኬሬሽ ኤክቴኬ በክለቡ ዝርዝር ውስጥ የሚገኙ ተጫዋቾች ናቸው ተብሏል። ምን ሊፈጠር ይችላል? አብረን እንመለከተዋለን። ማንችስተር ዩናይትድን በስተመጨረሻ የምንመለከት ባለፉት ሳምንታት ምን ተፈጥሯል የሚለውን ከተመለከትን ብሪያኔም ቦይሞ ለብሬንትፎርድና ለቶተናም ክለቡን ከለቀቀ መፈረም የሚፈልገው ለዩናይትድ ስለመሆኑ ተናግሯል። ማንችስተር ዩናይትድ ሁለተኛ የተባለ ሻሻለ ገንዘቡን አቅርቦ ነበረ። 55 ሚሊዮን ፓውንድ እና 7.5 ሚሊዮን ፓውንድ በአዶንስ መልክ ወደ 62.5 ሚሊዮን ፓውንድ የሚጠጋ ገንዘብ ነው። በብሬንትፎርድ ሪጀክት ተደርጓል ወይም ውድቅ ተደርጓል ተብሏል። ስለዚህ አሁንም በሁለቱ ክለቦች መካከል ንግግሮች ቀጥለዋል። ኤም ቦይሞ በክለቡ ውስጥ ፕሪሲዝኑ ከመጀመሩ አስቀድሞ በካሪንግተን የትሬኒንግ ካምፕ መገኘቱ እንደማይቀር ነው በቀጣዩ ሰኞ እየተጠበቀ የሚገኘው እነዚህ ነገሮች ይደረጋሉ ተብሎ ይጠበቃል ማንችስተር ዩናይትድ የ18 ዓመቱን ፓራጋዊ ዲያጎ ሊዮንንም በዚህ ሳምንት ይቀበላል ተጫዋቹን ከፓራጋዊ ክለብ ቼሮ ፖርቴኖ ለማስፈረም 3.2 ሚሊዮን ፓውንድ ወይም 4 ሚሊዮን ዶላር መክፈላቸው የሚዘነጋለም ቶም ሂተን ለአንድ ዓመት ኮንትራክቱ ተራዝሞለታል ተብሏል ጆኒ ኢቫንስ በክለቡ ውስጥ በያውዝ ዴቨሎፕመንት ውስጥ ውስጥ የሚያሳልፍ ነው የሚሆነው። ሄድ ኦፍ ሎዋን ሴንት ፓዝ ወይስ የሚባል ከዚህ ከብድር ጋር በተያያዘ በሚሰሩ ስራዎች ላይ እየተሳተፈ የሚቆይ ነው የሚሆነው ተብሏል። ነገር ግን ሌሎች ቦታዎች ያሉ ዩናይትድ አድሬስ ማድረግ ያለበት በአማካይ ክፍል ወይስ በአጥቂ ክፍል የሚለው በክለቡ ውስጥ ውይይት የተደረገበት ያለው ጉዳይ ነው ተብሏል። ክርስቲያን ኤሪክሰን መልቀቁ ተረጋግጧል በነጻ ዝውውር። ነገር ግን ዩናይትድ አሁንም አራት የሚደርሱ ተፈጥሯዊ የአማካይ ስፍራ ተጫዋቾች አሉት፣ ካዘሚሮ፣ ማኔሉ ጋርቴ፣ ኮቢ ማይኖ፣ ቶቢ ኮሌር። ስለዚህ እነዚህ ተጫዋቾች ባሉበት የትኛውን ቦታ ሊያደራጅ ይችላል የሚለው ይጠበቃል። ብሩኖ ፈርናንዴዝ ባለፈው ጊዜያት ወደ ኋላ ተመልሶ በስምንት ቁጥር ሚና ኦፕሬት የሚያደርገው ተጫዋች እንዲሆን መደረጉን ተከትሎ ኤምቦይሞ እና ማቲያስ ኩና በቀጣይ ዓመትም አስር ቁጥር ቦታን እንደሚይዙ ነው የሚጠበቀው በኦልትራፎርዶ ክለብ ውስጥ። ይህም ማለት ፈርናንዴዝ ስምንት ቁጥር እንደሆነ የሚቀጥል ነው የሚሆነው። ከጥልቅ ስፍራ የሚነሱ አማካይ ነው ይቀጥላል። ጆሹዋ ዝርክዚ በአስር ቁጥር ቦታዎች ላይ እንዲጫወት የተደረገ መቀጠሉን ተከትሎ ራስሙስ ሆይሉንድን ብቸኛው የቦታው ተጫዋች ያደርገዋል። ዝርክዚና ራስሙስ ሆይሉንድ ባለፈው የውድድር ዘመን በ44 የሊግ ጎሎች ውስጥ ዩናይትድ ካስቆጠራቸው 44 የሊግ ጎሎች ውስጥ በሰባቱ ብቻ ነው ተሳትፎ ያደረጉት። የዩናይትድ እቅድም ይህን ቦታ ለመድፈን ነበር። ሊያም ዴላፕን ለማስፈረም ሞክረው አልተሳካላቸውም ተጫዋቹ ቸልሲን በመምረጡ ምክንያት። አሁንም ዩናይትድ የአጥቂ ክፍሉን ማጠናከር ይፈልጋል ተብሏል። ግን እነማን ናቸው የሚለውን ከተመለከትን፣ ትላንት የመርጃ ያደረጉት መረጃዎች እንደሚጠቁሙት ከሆነ ማንቸስተር ዩናይትድ ራስሙስ ሆይሉንድን በዚህ የክረምት ዝውር መልቀቅ የሚችልበት እድል ካገኘ ኦሌ ዋትኪንስን በእቅድ ውስጥ አካቷል። ዋትኪንስን ማስፈረም ይቻል እንደሆነ ከአስቶን ቪላ ጋር በአደራዳሪዎች በኩል ንግግር ማድረጋቸውም ይፋ ተደርጓል። ከዛ ባለፈ ማርከስ ራሽፎርድም ወደ ክለቡ መመለሱን ተከትሎ የእሱንም መውጣት አጥብቀው የሚጠብቁበት እንደሚሆን ነው የሚጠበቀው። ስለዚህ ዋትኪንስ በማንችስተር ዩናይትድ ራዳር ውስጥ የሚገኝ ሌላኛው ተጫዋች ሆኗል። ከዛ ባለፈ ማንችስተር ዩናይትድ ከአይንትራ ፍራንክፈርቱ ሁጎ ኤክቴኬ ጋር ንግግር አድርጓል። አይንትራ ዋጋውን ጠይቋል። የአሞሪም ግን አሁንም ማስፈረም የሚፈልጉት ቪክተር ዮኬሬሽ እንደሚሆን ነው የሚጠበቀው። ዮኬሬሽ የመልቀቁ ነገር በጣም ስትሮንግ የሆነ ፖሲቢሊቲ አለው ተብሎ ነው የሚጠበቀው። ስለዚህ በዩናይትድ በኩል ከተጫዋቾች ሽያጭ ጋር በተያዘ በስተ መጨረሻ የሚጠበቁ ጉዳዮች አሉ። አማካይ ክፍሉ ላይ ግን ካልን ፌሊክስን ኔሜቻ ጋር ስሙ እየተያዘ ነው የሚገኘው። ነገር ግን ከተጫዋቾቹ ጋር ከተጫዋቹ ወኪሎች ጋርም ንግግር አልተደረገም። ከቦርሻ ዶርትሙንድ ሰዎችም ጋር ንግግር አልተደረገም። የ24 ዓመቱ ጀርመናዊም ክለቡን የመልቀቅ ፍላጎት በቦርሻ ዶርትሙንድ ተጫዋቹን የመልቀቅ ፍላጎት እንደሌለው እየተነገረ ነው የሚገኘው። በአንቶኒና በሪያል ቤቲስ መካከል ንግግሮች ቀጥለዋል። የስፖርቲንግ የሪያል የኪሱ ዳይሬክተር ማኑ ፋጃርዶ እንደሚሉት ከሆነ ተጫዋቹን ማስፈረም ይፈልጋሉ። ነገር ግን በቋሚ ውል ለማስፈረም የምናደርገው ጥረት ኮምፕሌክስ ነው፣ ወይም ደግሞ ውስብስብ ነው የሚል ስለ ኦፕሬሽኑ የሰጡት አስተያየት አለ። ምናልባትም አንቶኒ ደሞዙ ከፍ ያለ ስለሆነ ማንችስተር ዩናይትድ በውሰት ውል ሰጥቷቸው ወይም ደግሞ ተጫዋቹን በቀናሽ ዋጋ ሽጦ በደሞዝ ክፍያው ላይ በመሳተፍ ተጫዋቹ ግን ወደፊት ሲሸጥ በሴሎን ክሎዝ በሽያጩ ላይ ትርፍ ማግኘት የሚችልበትን ድርድር ሊያደርጉ እንደሚችሉ ይጠበቃል። የጄደን ሳንቾ የራሽፎርድና ያሌያንድሮ ጋር ናቸው ጉዳይም አለየም። ታይራል ማላሲያም እንደዛው። ስለዚህ እነዚህ በዋናነት በዛሬው እለት በትራንስፈር ዲልሺት በአውሮፓ ትልልቆቹ የእንግሊዝ ክለቦች ውስጥ እየተነገሩ ያሉ ጉዳዮች ናቸው። አዳዲስ ነገሮችን በዚህ ክለብ ዙሪያ የምንመለከት በክለቦች ዙሪያ ስንመለከት ደግሞ ወደ እናንተ እናደርሳለን። ለዛሬ ግን በዚሁ አበቃን። መልካም ጊዜ።